የህዝብን የልማትና የመልካም አስተዳደር ጥያቄ ለመመለስና የመንግስትንም ቅቡልነት ለማረጋገጥ ተግባራትን በዝርዝርና በጊዜ ከፋፍሎ ማቀድ ብሎም የሚታይና የሚጨበጥ ስራን ማከናወን ይጠበቃል። በዚህ ረገድም በማዕከላዊ ኢትዮጵያ ክልል በቀቤና ልዩ ወረዳ በያዝነው የ2017 በጀት ዓመት የልማትና የመልካም አስተዳደር ጥያቄዎችን ለመመለስ የሚያስችል ተግባር ተኮር እቅድ በማቀድ ወደ ተግባርም ተገብቷል። በዚህ መሰረትም የ2017 በጀት ዓመት አጋማሽ ለማከናወን የታቀዱ ተግባራትን በፍጥነትና በጥራት ለመከወን ባለው ቁርጠኝነት የልዩ ወረዳው የፊት አስተባባሪ አስተባባሪና መላው አመራር በተቀናጀ መልኩ በመስራት በግማሽ ዓመቱ አመርቂ የተግባር አፈጻፀም ማስመዝገብ ተችሏል። በተለይም የልዩ ወረዳውን የመልማት አቅም ከግምት ውስጥ በማስገባት በግማሽ ዓመቱ ከተከናወኑ ተግባራት መካከል ግብርና ዋነኛው ሲሆን በተለይም የልዩ ወረዳውን የምግብ ዋስትናን ከማረጋገጥ በዘለለ ልዩ ወረዳው በምርትና ምርታማነቱ በሀገር ደረጃ እንዲታወቅ ለማስቻል በኩታ ገጠም የመኸር ጤፍ፣ የጸደይ ወራት ሽምብራና የበጋ መስኖ ስራዎች እጅግ አበረታች ከመሆናቸውም በላይ ለሌላው አካባቢ ተሞክሮ የሚቀመርባቸው እየሆኑ መጥተዋል። መሬት ከሀብትም በላይ መሆኑንና መልማት የሚገባው መሬት በቅጡ አለመልማቱን በቁጭት ሲያነሳ የነበረው የልዩ ወረዳው አስተባባሪና መላው አመራር የመልማት አቅም እያለው አቅሙን በአግባቡ ያልተጠቀመውን የልዩ ወረዳውን አርሶ አደር አቅጣጫ በማሳየትና በማቀናጀት አበረታሽ ስራዎች ተሰርተዋል። መሬት የሀብቶች ሁሉ ምንጭ ከሆነ ታዲያ የመሬትን ደህንነት መጠበቅ ደግሞ ለነገ የማይተውና ለትውልድ ጤናማ አፈርና የአየር ንብረት ማስተላለፍ የህልውና ጉዳይ በመሆኑ በግማሽ ዓመቱ የተቀናጀ የግብርና ስራ ለቤተሰብ ብልጽግና በሚል መሪ ቃል የተፋሰስ ልማት ስራ የክልሉ ከፍተኛ የስራ ኃላፊዎች በተገኙበት በልዩ ወረዳው በሩሙጋ ጋር ቀበሌ ተጀምሮ በሁሉም ቀበሌያት አጥጋቢ በሆነ መልኩ ከመከናወኑም በላይ አርሶ አደሩ ስለ ተፋሰስ ጥቅም ያለው ግንዛቤ እጅጉን ያስደስታል። በጤናው ዘርፍ በ2017 የመጀመሪያዎቹ ወራት የሀገር ስጋት ሆኖ የነበረውን የወባ ወረርሽኝን የተቀናጀ መልኩ ለመከላከልና አምራች አርሶአደሩን ለመታደግ የተሰራውን ስራ እጅግ የሚደነቅ ነው። በተለይም የወባ ትንኝ የሚራባበትን ስፍራ ለይቶ ውሃ ያቆሩ ቦታዎችን የማፋሰስ፣ ኬሚካል የመርጨት፣ የአጎበር አጠቃቀም ላይ ይስተዋል የነበረውን ክፍተት ለመሙላት በተሰራው ስራ ለበሽታ መራባት የነበረውን ከፍተኛ ስጋት መቀነስና በሽታውንም መቆጣጠር ተችሏል። በተመሳሳይም የጤና ተቋማት አገልግሎት አሰጣጣቸውን ለማዘመን ዘርፈ ብዙ ስራዎች የተሰሩ ሲሆን፣ በተጨማሪም የሰው ልጅ ውሎ ሲያድር መታመም ይኖራልና ለሕመሙ መታከሚያ የሚሆነውን ጥሪት ቀድሞ እንዲቆጥብና እንዲጠቀም የሚያደርገውን የማህበረሰብ አቀፍ ጤና መድህን ወይም የማጤማ አገልግሎት ተጠቃሚ የማድረግ ተግባር በክልሉ ካሉ መዋቅሮች ቀድሞ የጀመረው የቀቤና ልዩ ወረዳ ከፊት ሆኖ እየመራም ይገኛል። ሌላኛው በግማሽ ዓመቱ ጉልህ አፈጻጸም ከታየበት ተግባር ዋነኛው የግብርና ስራ እና የመሬት መጠቀሚያ ግብር ሲሆን፣ በመዋቅር ለውጥ ልዩ ወረዳ መሆን ብቻውን ከሰማይ መና እንደማያወርድ የተረዳው አመራሩና አርሶ አደሩ ራሱን በራሱ ለማልማት የልዩ ወረዳውን አቅም በለየ መልኩ ለመሰብሰብ አቅዶ እየሰራ ባለው ተግባር በክልሉ አፈጻጸም አንጻርም የመጀመሪያውን ደረጃ ይዟል። በሌላ በኩልም እንደ ሀገር የገጠመውን የተማሪዎች ውጤት ስብራትን መጠገን በራሱ ዘርፈ ብዙ ስራዎችን መስራት የሚጠይቅ ሲሆን የተማሪዎች ውጤት ስብራት እንደ መነሻ ምክንያት ከሚጠቀሱ አበይት ጉዳዮች መካከል ምቹ የመማሪያ አካባቢን መፍጠር አንዱ ሲሆን በዚህ ረገድ በበጀት ዓመቱ በልዩ ወረዳው በፍቃዱ የመጀመሪያ ደረጃ ትምህርት ቤት አራት ክፍል ያለው አንድ የመማሪያ ክፍል ብሎክ ተሰርቶ አገልግሎት መስጠት ጀምረዋል። በተመሳሳይም ለተማሪዎች የማጠናከሪያ ትምህርት በመስጠት የጎልማሶች ትምህርት በማጠናከር እና የቅድመ መደበኛ አመቻች መምህራን ስልጠና በመስጠት ብሎም በየጊዜው የተግባቦት መድረክ በመፍጠር በዘርፉ የውጤት ለውጥ ለማምጣት የተሰራው ስራ አበረታች ሲሆን የተማሪዎችን ውጤት ማሻሻል ሰፊ ጊዜ የሚፈጅ በመሆኑ ቅንጅታዊ አሰራሩ ተጠናክሮ መቀጠል ያለበት ነው። ባጋመስነው የ2017 በጀት ዓመት ከተሰሩ የግንባታ ስራዎች መካከል የልዩ ወረዳውን ወጣቶች በስብዕና ይገነባል ተብሎ የሚታሰበው የወጣቶች ስብዕና ግንባታ ማዕከል ሲሆን ግንባታው በጉድ ኔይበርስ ኢትዮጵያ ግብረሰናይ ድርጅትና በልዩ ወረዳው ትብብር ተሰርቶ ለአገልግሎት ክፍት ሆኗል። በዚህ የወጣቶች ስብዕና ግንባታ ማዕከል ወጣቶች በሥነ ምግባርና ሥነ ተዋልዶ ጤና ላይ ያላቸውን ግንዛቤ በማሳደግ የተሻለ አምራች እና ለሀገር አለኝታ የሆኑ ወጣቶች እንዲሆኑ አቅም እንደሚሆናቸው ይታመናል። ወጣቶች የነገ ሀገር ተረካቢ ዜጎች እንደመሆናቸው ወጣቶችን በስፖርትና በሥነ ምግባር ማጎልበት ያስፈልጋል። በዚህ ረገድም በተለይም በስፖርት ዘርፉ በተጠናቀቀው የመጀመሪያ ግማሽ ዓመት የውስጥ ለውስጥ ልዩ ልዩ ስፖርት ውድድሮች በማካሄድ ማህበረሰብ አቀፍ ወይንም የማስ ስፖርት በማድረግ በወርልድ ቴኳንዶ ተደጋጋሚ ውጤቶችን በማስመዝገብ በስፖርቱ ዘርፍ መነቃቃት እንዲፈጠር ተሰርቷል። ወጣቶች በስብዕና ተገንብተው በስፖርት ዳብረው በትምህርትና ስልጠና ክህሎት ልቀው ሲሄዱ የሥራ ዕድል እየፈጠሩ መሄድ ደግሞ የተረጋጋና የተመጣጠነ ኢኮኖሚ ለመገንባት አይነተኛ መሳሪያ በመሆኑ በልዩ ወረዳው ወጣቶች ሥራ ዕድል ፈጠራ ዘርፍ በሰብል ልማት፣ በድለባና ወተት አቅርቦት፣ በዶሮ እርባታ፣ በብረታ ብረትና እንጨት ስራ ተሰማርተው ኢኮኖሚያዊ ተጠቃሚነታቸውን እያረጋገጡ ይገኛል። እነዚህን ወጣቶች ለመደገፍ ብለውም ለማበረታታት የብድር አቅርቦትና የግባት ድጋፍን ጨምሮ ሰፋፊ ስራዎች የተሰሩ ሲሆን በተለይም በልዩ ወረዳው ለረዥም ጊዜ የተቀመጠ ከአራት ሚሊዮን ብር በላይ የነበረን ውዝፍ ዕዳ ከሶስት ሚሊዮን ብር በላይ በማስመለስ በስድስት ወራት ውስጥ ለ2808 ወጣቶች ሴቶችና ወንዶች የሥራ ዕድል መፍጠር ተችሏል። በልዩ ወረዳው የልማትና የመልካም አስተዳደር ጉዳዮችና በእያንዳንዱ የልዩ ወረዳው ዕቅድ አፈጻጸም ውስጥ የሴቶችን ሁለንተናዊ ተጠቃሚነትን ለማረጋገጥ ዘርፈ ብዙ ተግባራት ተከናውነዋል። በተለይም የሴቶችን ኢኮኖሚ ተጠቃሚነት ለማረጋገጥ በሴቶች የልማት ኅብረት፣ በሰብል ልማት፣ በዶሮ እርባታና በእንቁላል በወተት ተዋጽኦ በደን በቡና በቡናና በፍራፍሬ ልማት በሸማች ማህበራትና በሌሎችም የኢኮኖሚ ዘርፎች ተሰማርተው ሴቶች ራሳቸውን ከኢኮኖሚ ጥገኝነት ማላቀቅ እንዲችሉ ዘርፈ ብዙ ተግባራት ተሰርተዋል። በተጨማሪም የሴቶችን ውሳኔ ሰጪነት ለማጎልበት የአቅም ግንባታ ስልጠና በመስጠትና በተለያዩ አደረጃጀቶች ውስጥም እንዲሳተፉ በማድረግ የሴቶችን ተሳትፎ ለማሳደግ ብዙ ተግባራት ተከናውነዋል። የገቢ አቅምን ማሳደግ ሲቻል ያለውን የመልማት አቅም በመለየት ህዝብን አስተሳስሮ የብልጽግናን ህልም በልዩ ወረዳው ለማረጋገጥ መንገድ ሲጀመር ልዩ ወረዳውን የሚመጥን ተቋም መገንባት ቁልፍ ጉዳይ ይሆናል። በዚህ ረገድም በልዩ ወረዳው ለመገንባት ከታቀዱና ወደ ተግባር ከተገባባቸው ተቋማቶች መካከል ለቢሮ አገልግሎት የሚውለው በውስጡም ስልሳ ክፍሎችና አንድ አዳራሽ የሚኖረው ባለሶስት ወለል ህንፃ የማህበረሰብ አቀፍ ፋርማሲ አገልግሎት መስጫ ማዕከል፣ የፖሊስ ግምጃ ቤት መጋዘን ሲሆን በበጀት ዓመቱ ራስ አቅም ለመስራት ከተደፈሩና የአመራር ጥበብ ከታየባቸው ትላልቅ ፕሮጀክቶች መካከል የሚጠቀሱ ናቸው። ብልጽግና ፓርቲ በሀገራችን እውነተኛ ብልጽግና የሚረጋገጥበትን መንገድ እየቀየሰ የአመራር ሰጪነት ጥበብንም በተለያዩ አቅም ማጎልበቻዎች እያጎለበተ ይገኛል። ታዲያ ከብልጽግና ጋር አብሮ ለመበልጸግ በአስተሳሰብ ብቻ ሳይሆን በተግባርም ብልጽግና መሆንም ይጠይቃል። ለዚህ ደግሞ የልዩ ወረዳው አመራርና መላው ህዝብ፣ ተመቸና ለመሪው የሚታዘዝ ቅን ህዝብ ስላለን እንደ ዕድል ማየት ይጠቅማል። በክልሉ የተረጅነት አስተሳሰብ ከሌለባቸው ሶስት መዋቅሮች የቀቤና ልዩ ወረዳ አንዱ ሲሆን የልዩ ወረዳው ህዝብ በሃይማኖቱና በባህሉ የጠነከረ የመረዳዳትና ጠንክሮ የመስራት እሴቱን ስላዳበረም ጭምር በቀቤና ልዩ ወረዳ ሙሉ አካልና ጤና እያለው በተረጅነት ስሜት የሰውን እጅ ጠብቆ የሚኖር የማህበረሰብ አካል የለም። ነገር ግን ድንገት አያምጣውና የተፈጥሮና ሰው ሰራሽ አደጋዎች እንደ እሳት፣ ድርቅ፣ ጎርፍና መሰል ይተገማች አደጋዎች ቢከሰቱ የራስን ችግር በራስ አቅም ለመሸፈን በሚል እንደ ሀገር ከተረጂነት ወደ ምርታማነት ኢኒሽቲቭ ተወስዶ በልዩ ወረዳው 1000 ኩንታል እህል የመሰብሰብ ስራ የተሰራ ሲሆን በልዩ ወረዳው በተለያዩ ቀበሌያት በተደጋጋሚ በተከሰቱ የእሳት አደጋዎች ቤት ንብረታቸው ለወደመባቸው ወገኖች መልሶ ለማቋቋም ውሏል። የልማትና የመልካም አስተዳደር ጉዳዮችን ለመመለስ የተመለሱትንም ለማጣጣም ብሎም ሀገርን እንደ ሀገር ለማጽናት ባህል ታሪክ እና ትውፊትን ለትውልድ ለማስተላለፍ ሰላም አይነተኛ መሳሪያ ይሆናል። ሰላም ከራስ ይጀምራል፣ ቀጥሎም ወደ ጎረቤት ይዛመታል። በዚህ ሐሳቤ የቀቤና ልዩ ወረዳ ከአጎራባች ኦሮሚያ ክልል ጎረ ወረዳ፣ ከጉራጌ ዞን አበሽጌ ወረዳ ጋር የቀጠናውን ሰላም በዘላቂነት ለማስጠበቅ ብሎም ዜጎች ሳይሳቀቁ ወጥተው የሚገቡበትን መንገድ ለማመቻቸት የልዩ ወረዳው አስተዳደር እንዲሁም የፀጥታው ተቋም ብዙ ርቀት ተጉዘዋል። ብልጽግና ከሰማይ አይወርድም። ብልጽግና ጠንክሮና ህዝብን አቀናጅቶ የመስራት ውጤት ነውና ይህንን ለማረጋገጥና መሬት የነካ ሥራ ለመስራት ስለ ሰላም መስበክ፣ ስለ ሰላም መስራት፣ ሰላምን ማምጣትና ሰላምን ማረጋገጥ ለነገ የሚተው ስላይደለ ከልማቱ ጎን ለጎን ሁላችንም ለሰላም እንትጋ። ሰላም እንሁን። ሰላም ሁኑ።